ብርቱካን ጋር የተያያዘውን ጉዳይ ለምን ተከሰተ? በምን ምክንያት ነው የተከሰተው? አላማው ምን ነበረ? ፍላጎቱ ምን ነበረ? ምን ለማሳካት ነው? ቀጥሎስ ምንድን ነው? ጥንቃቄ መውሰድ ያለብን የሚሉትን ጉዳዮች ከማንሳተ በፊት ይሄ የሰሞኑን የተከሰተው የወጣት ብርቱካን አይነት ክስተቶች ባለፉት ሰባት ዓመታት የለውጡ ዓመታት ውስጥ ብዙ ጊዜ መልካቸውን እየቀየሩ የተከሰቱ ነገሮች አካል ነው ብዬ ነው ማየው። ስለዚህ ጉዳዩን ነጥለን አንድ የሆነች ክስተት ብቻ አድርገን ከምንመለከት በሶስት ቦታ ከፍዬ ለማየት እሞክራለሁ። ፖለቲካ ባህላችን እጅግ በጣም ኋላቀር ዴሞክራሲያዊነትን የማያውቅ በሀሳብ ተነጋግሮ ችግርን መፍታት ልምምድ የሌለው ማንኛውንም እሳቤ በሀይል መፍታት፣ በግጭት መፍታት፣ በጦርነት መፍታት ፖለቲካ ሀሳብ ያለው ሰው ክላሽ እየያዘ ወደ ጫካ የሚገባበት በዚህም ምክንያት ፖለቲካችን የነጻ አውጪ ጦርነቶች አውድ ፖለቲካችን፣ የግጭት ፖለቲካችን፣ የጦርነት ፖለቲካችን የመጠፋፋት መገለጫ ሆኖ ነው የቆየው። እንግዲህ ሌላኛው የፖለቲካችን መገለጫ ይሄ ነው። ከዚህ በመለስ ያለው ደግሞ የሕዝብን ፍላጎት በአግባቡ ያልተረዳ የፖለቲከኞች እና የፖለቲካ ቡድኖች ጎልቶ የወጡበት የፖለቲካ አውድ ውስጥ ነው የቆየ ነው። ከሕዝብ ፍላጎት ከሕዝብ ወሳኝነት የራቀ የሕዝብን ፍላጎት ዝቅ አድርጎ የሚመለከት ሕዝባዊ ያልሆነ የፖለቲካ አውድ ውስጥ ነው የቆየ ነው። እነዚህ አሁን ከላይ የጠቀስኳቸውና ሌሎችም በተደጋጋሚ በተለያየ ጊዜ በተለያዩ መድረኮች ላይ የምንጠቅሳቸው የፖለቲካ ባህላችን መገለጫዎች ኢትዮጵያን ምን አረጓት? ኢትዮጵያን በእርስ በርስ ጦርነት በግጭት እና በትርምስ ውስጥ ነው ያቆያት። አገራችን ኢትዮጵያ በግጭት ውስጥ፣ አገራችን ኢትዮጵያ በትርምስ ውስጥ፣ አገራችን ኢትዮጵያ ባለመረጋጋት ውስጥ እንድትቆይ ነው ያደረጋት። የኢትዮጵያን የኋላ ታሪክ መለስ ብለን ብንመለከት በአንድ በኩል የረጅም ዘመን ታሪክ ያለን ጥንታዊ ስልጣኔ ባለቤት የሆንን በአፍሪካም ሆነ በዓለም ጥቂት በዓለም ረጅም ታሪክ ካላቸው ጥቂት ማህበረሰቦች እና ሀገራት ተርታ እንመደባለን። በሌላ በኩል ደግሞ አሳዛኝ በሆነ መልኩ የረጅም ጊዜ ታሪካችን ውስጥ ከድህነት ያልወጣንበት ከኋላ ቀርነት ያልተላቀቅንበት ዓለም ላይ በለጸጉ አሉ የሚባሉ አገሮች ከኋላ መጥቶ ከፊት ሲሆኑ እኛ ወደ ኋላ የቀረንበትና ተመጽዋች የሆንበት ሁኔታ ውስጥ ነው የገባ ነው። ለዚህ አንዱና ዋነኛው ምክንያት የፖለቲካ ባህላችን ነው። ስለዚህ እንዲህ አይነት ነገር ውስጥ ስለቆየን በመንግስትና በለውጡ መንግስትና ብልጽግና ፓርቲም ባለፉት ሰባት ዓመታት ይህንን ሁኔታ ከስር መሰረቱ መቀየር አለብን ይህንን ሁኔታ ከስር መሰረቱ ካልቀየር የተረጋጋ አዎንታዊ የሰላም ባህል እየገነባን መሄድ አንችልም። ኢትዮጵያ የተረጋጋ ሀገር ካልሆነች ደግሞ የኢትዮጵያ የግዛት አንድነት፣ ነፃነቷ፣ ሉዓላዊነቷ በሙሉ ፈተና ውስጥ ይገባል። ኢትዮጵያ የተረጋጋ ሀገር ካልሆነች ከድህነት ወደ ብልጽግና መሄድ አንችልም። ስለዚህ እነዚህ ችግሮች መፈታት አለባቸው። አዎንታዊ የሰላም ባህል መገንባት አለብን። የተረጋጋን ማህበረሰብ መሆን አለብን የሚል እምነት ስላለ ከዚያ አኳያ የተለያዩ ስራዎች ተጀምሯል። ለምሳሌ ይህንን ሁኔታ ቅድም ያነሷቸውን ዋነኛ ባለፉት ሀምሳና ከዛ በላይ ዓመታት የኢትዮጵያ የፖለቲካ ባህል ዋነኛ መገለጫ የሆኑ ጉዳዮችን ለመፍታት አንዱ እንደ ሀገር የተጀመረው ስራ ምንድን ነው? ሀገራዊ የምክክር ኮሚሽን እናቋቁምና በሀገራችን ውስጥ ለትርምስ ላለመግባባት እና ኢትዮጵያን በግጭት አዙሪት ውስጥ ያቆዩ ጉዳዮችን ለመፍታት በጋራ እንስራ የሚል ዓላማ ተይዞ አገራዊ ምክክር ኮሚሽን ተቋቁሟል። የአገራዊ ምክክር ኮሚሽን የተቋቋሙበት ዋናው ምክንያት ምንድን ነው? እኛ ኢትዮጵያውያን የጋራ መግባባት የሚገባን ጉዳዮች ላይ የጋራ መግባባት አልፈጠርንም። እኛ ኢትዮጵያውያን ትናንት በሆነ ጉዳይ ላይ ዛሬም እንጨቃጨቃለን፣ እንጋጭበታለን፣ እንዋጋበታለን። እኛ ኢትዮጵያውያን በአፍሪካ የነጻነት ቀንድል በአፍሪካ የስልጣኔ ማሳያ አንድ ወቅት ተደርገን የምንታይ ውራ ሆነላል ወደኋላ ቀርተናል። ለዚህ አንዱና ዋናው መነሻ ምንድን ነው? ግጭት፣ አለመረጋጋት እና ችግሮቻችን በሰለጠነ መንገድ አለመፍታት ነው። ስለዚህ የጋራ መግባባት በሚገባን ጉዳዮች ላይ ተነጋግረን የጋራ ጉዳይ መፍጠር እንድንችል አንድ ትናንት በሆነ ጉዳይ ላይ የምንጋጭበትን መንገድ ተነጋግረን የትናንትን አጀንዳ ለመዝጋት ሀገራዊ ምክክር ኮሚሽን አቋቁመን በዛው መላው ኢትዮጵያውያን ተመካክረው ስለ ሀገራቸው መወሰን አለባቸው የሚል እምነት ተይዞ ይሄ ስራ ተጀምሯል። ይሄ ዋናው ምክንያት ቅድም ያነሳቸው መሰረታዊ ስር የሰደዱና መዋቅራዊ ችግሮችን በውይይትና በሰለጠነ መንገድ ፈተን እናልፋለን ከሚል እምነትና አላማ የመነጨ ነው ማለት ነው። ሁለተኛስ ከትናንት ጋር ተያይዞ የሚነሱ ብዙ ደግሞ ጭቅጭቆች አሉ። ትናንት የተበደለ ሰው አለ ኢትዮጵያ ውስጥ በተለያዩ አካባቢዎች ስንሄድ የተለያዩ የበደል ሮሮች እነሳሉ። እውነትም የተፈጸሙ ደግሞ ችግሮችም እንዳሉ ይታወቃል። ነገር ግን ትናንትን እያነሳን ዛሬ ሂሳብ ማወራረት ስለማንችል ምን ማድረግ አለብን? የሽግግር ፍቲ ፖሊሲ፣ የሽግግር ፍቲ ስርዓት እናቋቁምና በዛው የሽግግር ፍቲ ስርዓት ትናንት የተፈጸሙ ጉዳዮችን አንዳንዶችን በእርቅ በይቅርታ እንዝጋቸው አንዳንዶችን ደግሞ ተጠያቂነትን በማረጋገጥም ትናንት የሆነውን ነገር አክመን ዛሬና ነገርን የተሻለ ማድረግ አለብን የሚል እምነት ተይዞ ነው በለውጥ መንግስትና በብልጽግና በኩል ፓርቲ እንደ መሪ ፓርቲና በመላው ሀገር ወዳድ ኢትዮጵያውያን ወደ ስራ እየተገባ ያለውና እየተሰራ ያለው እነዚህ ስራዎች በአንድ በኩል እየሄዱ፣ የተለያዩ ደግሞ ተግባራዊ እርምጃዎችም በተመሳሳይ መልኩ እየተሰሩ ይገኛሉ። ለምሳሌ ቅድም ከፖለቲካ ባህሉ ጋር እያይዥም ማንሳት የሚችለው አሁንም በዚሁ ቦታ ላይ ማንሳት የሚችለው አንዱ ነገር ኢትዮጵያን እየበጠበጠ ያለው የተዛቡ ትርክቶች በከፍተኛ ሁኔታ መስፋፋታቸው ነው። አገር የማይገነቡ አንድነታችንን የማያጠናክሩ ኢትዮጵያውያን የጋራ እሴቶችና የጋራ ኢትዮጵያውያንን የሚያስተሳስሩ የማህበራዊ እሴቶችን የሚሸረሽሩ ነጠላ ትርክቶች እንደ ጉድ በዚህ ሀገር ላይ ባለፉት 50 ዓመታት እንደ ጉድ እንደ አሸን ፈልቷል። በዚህም ምክንያት በየአካባቢው የተለያዩ ነጠላ ትርክቶች፣ በታኝ ትርክቶች፣ የሚያጋጩ ትርክቶች፣ አንዱ ጠላትና ወዳጅን የሚፈጥሩ ትርክቶች አንደኛው አካባቢ ያለማበት ምክንያት አንዱ አካባቢ ትልቅ ያልሆነበት ምክንያት አንዱ አካባቢ ወሳኝ ያልሆነበት ምክንያት በሆነ አካል እንደሆነ የሚተርኩ አደገኛ መልእክቶች፣ አደገኛ ስቶሪስ በኅብረተሰብ ውስጥ እንዲሰርጡ ተደርጓል። ይሄንን ደግሞ ነጠላ ትርክት በታኝ ትርክት አገራዊ አንድነታችንን የሚሸረሽሩ በኢትዮጵያውያን መካከል የወንድማማችነትና የትማማችነትን ስመት በከፍተኛ ሁኔታ የሚጎዱ የኢትዮጵያውያን የጋራ እሴቶችና የጋራ በጋራ በዘመናት ሂደት ያካበትናቸውና ደቨሎፕ ያደረግናቸውን እሴቶቻችን የሚጎዱ ጉዳዮችንም ቢሆን የሚጎዳውን ትርክቶችን ቀይረን ብሔራዊነትን የጋራና አሰባሳቢ ትርክት መገንባት አለብን ተብሎ ስራዎች እየተሰሩ ነው ባሉበት እንግዲህ እነዚህ ነገሮች እየተሰሩ ባሉበት ጊዜ ነው አሁን በኢቢኤስ የተላለፈው አይነት የፈጠራ ድራማ ወጣት ብርቱካንን መነሻ አድርጎ የተሰራው። በነገራችን ላይ ባለፉት ሰባት ዓመታት በተከታታይ እና ስቲል የመሪው ፓርቲ የብልጽግናም ሆነ የመንግስት አቋም ምንድን ነው ከተባለ መንግስት እንዴት ነው የሚያምነው ከተባለ ማናቸውም የፖለቲካ አጀንዳ ያላቸው አካላት ማናቸውም የፖለቲካ ሀሳብ ያላቸው አካላት ሀሳቦቻቸውን ይዘው ወደ መድረክ መጥቶ በነፃነት እንነጋገርበት እንወያይበት በጠረጴዛ ዙሪያ እንነጋገርበት። በሃያ አንደኛው ክፍለ ዘመን የሰለጠነ ፖለቲካ የሚባለው የተለያየ ሀሳብ ስኖር የተለያዩ ኢሹስ ስኖር እነዚህ የተለያዩ ሀሳቦችን በሰላማዊ መንገድ አብሮ እንዲሄዱ ማድረግ ነው እሚከብል በሆነ መንገድ መፍታት ነው። በየቲም ዓለም የተለያዩ የፖለቲካ ሀሳቦች ይኖራሉ። ለምሳሌ መንግስት ምን ብሎ ያምናል? ኢትዮጵያ ውስጥ የተለያየ የፖለቲካ ሀሳብ መያዝ ጤናማ ነው ብሎ ያምናል። መንግስት ምን ብሎ ያምናል? ኢትዮጵያ ውስጥ የተለያዩ ሀሳቦችን የያዙ አካላች ተደራጅተ መንቀሳቀሳቸው ጤናማ ነው ብሎ ያምናል። የተለያየ የፖለቲካ ሀሳባቸውን ይዘው ግን ከኛ ሀሳብ ውጪ ሌላ ሀሳብ በዚህ ሀገር ላይ መኖር የለበትም ብሎ በኃይል ሌላው ላይ መጫን ከፈለጉ ያኔ አቅጣጫ ስቷል። የተለያየ ሀሳብ የያዙ አካላት ሀሳቦቻቸውን ይዞ አስረድተው ህዝብ ተቀብለው ህዝባዊ ሀሳቦቻቸውን እንዲሆን ሰርተው የፖለቲካ ስልጣን የሚይዙበት አቅጣጫ ላይ ፓርቲ አደራጅተው መንቀሳቀስም ችግር የለበትም ህገ መንግስታዊ ነውም የተፈቀደም ነው። ሌሎችም የሰለጠኑ ሀገሮችና ማህበረሰቦች የሚለማመዱት አይነት ልምምድ ነው። ችግር የለውም። የተለያየ ሀሳብ የያዘ አካል ግን ያንን ሀሳብ በሀይ ንጹሐንን በመግደል በማገድ፣ በመዝረፍ፣ ሀገርን በመጉዳት የኢትዮጵያን ሉዓላዊነትን በመሸጥ ውጭ ያሉ ከኢትዮጵያ የዘመናት የኢትዮጵያ ጠላት የሆኑ አንዳንዶቹ ሺህ ዓመት ያስቆጠሩ አንዳንዶቹ ደግሞ ከተወሰነ ዓመታት በኋላ ከተፈጠሩ የኢትዮጵያን ትልቅነት ከማይፈልጉ ኃይሎች ጋር ተመሳጥረው ኢትዮጵያን ለማዳከም መስራት ግን ባንዳነት ነው ብሎ ያምናል ማለት ነው። ሶ ከነዚህ በመነሳት መንግስት ማናቸው በኢትዮጵያ ውስጥ የፖለቲካ እሳብ ያላቸው ሰዎች፣ ሀሳብ ያለው ቡድን ወይም አካል ወይም ማንም ኃይል በጠረጴዛ ዙሪያ ላይ ችግሮቻችን ለመፍታት እንስራ ብሎ በተደጋጋሚ ጥሪ አቅርቧል። በዚህ መሰረትም በእርግጥ በተጨባጭ የተገኙ ያሉ ውጤቶች አሉት። ለምሳሌ እንደምታውቁት ከተወሰኑ ዓመታት በፊት በቤንሻንጉል ጉምዝ ክልል ተመሳሳይ ችግሮች ነበሩ። መንግስት ይህን ጥሪ አቅርቦ ይህን ጥሪ ተቀብለው ዛሬ ከጥፋት መንገድ ተመልሰው በሰላማዊ መንገድ ሀሳቦቻቸውን ማራመድ የቻሉ ለሕዝብ ተወካዮች ምክር ቤት ጭምር ወይም በየደረጃ ላለው ምክር ቤት ከሕዝብ ተወካዮች ምክር ቤት ለክልል ምክር ቤት ተወዳድረው ምርጫ ያሸነፉ አካላት በሙሉ እንዳሉ ማየት እንችላለን። ይሄ በአንድ በኩል በመንግስት እየሰራ ሳለ በሌላ በኩል ደግሞ አሁንም ቅድም ያልኩት ፖለቲካችን የፖለቲካ አክራርነትና ጽንፈኝነት ሰለባ ሆኖ ስለቆየ ጽንፈኞችና የጽንፍ ፖለቲካ አመለካከትን የሚያራምዱ አካላት ይህንን መንግስት የሚያቀብላቸውን ነገሮች ይህንን ህዝቡ የሚፈልጋቸውን ጉዳዮች ተግባራዊ ማድረግ አይፈልጉም። የሚፈልጉት ነገር ምዶር አመጽ፣ ሁከት፣ ብጥብጥ፣ የእርስ በርስ ግጭትና ጦርነት በዚህ ሀገር እንዲቀጥል ማድረግ ነው። እንግዲህ ይሄ የዚህ ናሬሽን አካል ነው ማለት ነው። ሰሞኑን የሆነው ከወጣት ብርቱካን ጋር የተያያዘው ሀሰተኛ ድራማ፣ ስክሪፕት ተጽፎ ድራማ ተሰርቶ ለህዝብ ቀርቦ በዚህ መልኩ የታየው ይሄ ሰሞኑን ከወጣት ብርቱካን ጋር የተያያዘው ነገር ዋናው ዓላማ ምንድነው ከተባለ ይሄ ሀሰት ድራማ በዚህ መልኩ ታስቦበት ታቅዶበት ከሦስት ወር በላይ ጊዜ ተወስቶ በዚህ ላይ ጊዜ፣ ጉልበት፣ ሀብት ኢንቨስት ተደርጎ በሀገር ውስጥ ያሉ ጽንፈኞችና የኢትዮጵያ ቀንደኛ ጠላቶች ሺህ ዓመታትም ያስቆጠሩ ከተወሰነ ዓመታትም በኋላ የተፈጠሩ የኢትዮጵያን ትልቅነት የማይፈልጉ አካላት ጋር ጭምር ግንባር ተፈጥሮ ይሄ ድራማ የተሰራበት ዋናው ምክንያት ምንድን ነው ከተባለ ኢትዮጵያ በጦርነት አዙሪት ውስጥ እንድትቆይ፣ የግጭት የትርምስ ማዕከል እንድትሆን በዚህ ሂደትም የሚፈልጉትን የፖለቲካ ዓላማ በአመፅ በጦርነትና በእርስ በርስ ግጭት ለማሳካት ያለመ ነው። ሰሞኑን የሆነው ነገር ለዚህ ደግሞ ለዚህ ደግሞ የተጠቀሙት በኢትዮጵያ ውስጥ ጽንፍ የፖለቲካ እሳቤ ያላቸው አካላት ብዙ ጊዜ የሚጠቀሙት የተለያዩ በየጊዜው የሚቀያየሩ ያዋጣል ብሎ የሚያስቧቸውን ጉዳዮች ነው የሚጠቀሙት። ለምሳሌ አንዳንድ ጊዜ ብሔርን እንደ ሽፋን ይጠቀሙና በብሔር ሽፋን ውስጥ የራሳቸውን ድብቅ አጀንዳ አስገብተው የግጭት የጦርነት ማዕከል እንዲሆን ያደርጋሉ። ምክንያቱም በብሔሮች መካከል የሚፈጠር ግጭት በቀላሉ አይበርድም። ካልበረደ ደግሞ የእኛን የፖለቲካ ፍላጎታችን እናሳካለን የሚል ግልጽ ፍላጎት ስላላቸው፣ አንዳንዴ ሃይማኖትን ይጠቀማሉ፣ አንዳንዴ ደግሞ ሰባዊ መብቶችንና ከዴሞክራሲያዊ መብቶችን ይጠቀማሉ። ለምሳሌ ከወጣት ብርቱካን ጋር የተያያዘው መጀመሪያ ይሄ ሀሰት ድራማ ሲቀርብ ሰብአዊነትን፣ ሴትነትን ተጠቅመው ይሄንን ሀሰተኛ ድራማ ሰሩ። በዚህም ምክንያት ሴት ልጅ ላይ እንዴት እንደዚህ አይነት ጥቃት ይፈጸማል በሚል ከዳር እስከ ዳር ቁጣ፣ ከዳር እስከ ዳር ከፍተኛ ስሜት እንዲቀሰቀስ ፈልገው ነበር ይሄዱት በነገራችን ላይ ይሄ ጉዳይ ከተጋለጠ በኋላ አሁን አሁን ደግሞ በሚዲያዎቻቸው ምን ለማድረግ ይፈልጋሉ? ኢትዮጵያ ውስጥ የሴት ልጅ ላይ የሚፈጸም ጥቃት የለም ወይ? ይህን ውሸት ማጋለጥ ለምን አስፈለገ ብሎ ደግሞ ወደ ሌላ መንገድ የመሄድ አዝማሚያ ነው የሚታዩት። ሚዲያዎቻቸውን ብትመለከቱ አሁን እያልን ያለ ነው። በኢትዮጵያ ውስጥ ሴቶች ጥቃትን በተመለከተ፣ በኢትዮጵያ ውስጥ በማንም ሰው ላይ ይህ ሰብአዊ የሆነ ድርጊት መፈጸምና መፈጸምን በተመለከተ መንግስት በከፍተኛ መንገድ ይሄ ነገር እንዳይፈጸም ከፍተኛ ትኩረት አድርጎ እየሰራ ነው የሚገኘው። ዋናው ግን አሁን እየተባለ ያለው ነገር ምንድን ነው ከሆነ የሰውን ስሜት በመቀስቀስ ሀሰት በሆነ ድራማ፣ ሀሰት በሆነ ስክሪፕት ኢትዮጵያውያንን ከዳር እስከ ዳር ቀስቅሶ አመፅ ቀስቅሶ ስልጣን ለመያዝና ምናልባትም በጦርነትና በጦር ሜዳ ወይም በግጭት ማሳካት ያልተቻለውን በሌላ መንገድ እናሳካለን ብሎ መንቀሳቀስ ተገቢ አይደለም የሚል ምላሽ መስጠትም ህዝቡን ከዚህ አኳያ ሀገሩን መጠበቅ እንዲችልና ሁለም ኪውረስ ወይም ልቆ ሆኖ እንዲጠበቅ ለማድረግ እነዚህ መግለጫዎችን አስፈላጊ ስለሆነ ነው። ዛሬም እኔም ይህንን መግለጫ እየሰጠው ያለሁት ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ቅድም በዘረዘርኳቸው በጣም ኋላ ቀር የፖለቲካ ልምምዶች አሁን ዘመኑ ከደረሰበት ይሄ የድህረ እውነት ዘመን ፈተናዎችና ከፖለቲካ ገበያ ጋር በአንድ ላይ በመሆን አሁን እያጋጠሙ ያሉ ችግሮች ጽንፈኞች የበለጠ በአጭር ጊዜ ውስጥ ይህን እናሳካለን ብሎ ቀቢጸ ተስፋ ውስጥ ጭምር እንዲገቡ አድርጓቸዋል ብሎ መውሰድ ይቻላል። ስለዚህ ዋናው ዓላማ ይሄ ነው። ዓላማውን ለማሳካት አንዱ እንደ ስልት የተጠቀሙት ችግሩን ይህንን ሀሰተኛውን ድራማ የብሄር ሽፋን እንዲኖረው ለማድረግም ተሞክሯል ማለት ነው። ምክንያቱም በኢትዮጵያ ውስጥ የብሄር ቅርጽ የሚይዝ ነገር በቀላሉ አይበርድም እና የማይቆም ግጭት ውስጥ ያስገባል የሚል ግምገማ ስላላቸው፣ በአንድ በኩል የብሄር ቅርጽ የብሄር ሽፋን ወይም የብሄር መልክ እንዲኖረው ለማድረግ ከፍተኛ ናሬሽን ከፍተኛ ትርክት ከፍተኛ የሚዲያ ሽፋን ሰጥቷል። በሌላ በኩል ደግሞ እንዲህ አይነት ሰብአዊነትና እንዲህ አይነት ኢ ሰብአዊነትና እንዲህ አይነት ችግር አንዲት ወጣት ላይ የተፈጸመው ከብሔሯ የተነሳ ነው የሚል መልክም እንዲኖር ለማድረግ ከፍተኛ ስራ ተሰርቷል ማለት ነው። ስለዚህ ዋናው ዓላማ ኢትዮጵያን የትርምስ ኢትዮጵያን የማያባራ የጦርነት ኢትዮጵያን የግጭት ኢትዮጵያውያን በብሔር ተከፋፍሎ እርስ በርስ እንዲባሉ በማድረግ በዚህ ሂደት የፖለቲካ ትርፍ ለማግኘት የተፈለገ ዓላማ ነበረ። በሌላ በኩል ደግሞ የዚህ ነገር አንዱ ምክንያት ከግጭት የሚያተርፉ በርካታ አካላት አሉ። ግጭት፣ ግጭትን፣ አለመረጋጋትን፣ የሰላም እጦትን እንደ ዋነኛ ቢዝነስ አድርገው የሚተዳደሩ አካላት አሉ በሀገር ውስጥም በውጭ ሀገር ፋይናሊ ምንድን ነው ማለት የምፈልገው ከዚህ በመነሳት እኛ ኢትዮጵያውያን ያለችን ሀገር አንድ ናት። አገራችን በመጠፋፋት ፖለቲካ፣ አገራችን በጽንፈኛ አመለካከቶች፣ አገራችን በእልህ ፖለቲካ፣ አገራችን በጠላትና ወዳጅ ፖለቲካ፣ አገራችን በእነሱ መቃብር ላይ ነው እኛ ምን ለመልመው በሚል እሳቤ ፖለቲካ ብዙ ዋጋ ከፍላለች። በግጭት በጦርነት አዙርት ውስጥ ቆይታለች። ከዚህ ችግር መውጣት አለብን። የሁሉም ኢትዮጵያውያንና አገር ወዳዶች ከዚህ ችግር ለማውጣት የራሳቸውን ሚና መጫወት አለባቸው። በተለይ ከዚህ አኳያ ጥንቃቄ መውሰድ ያለብን አካላት አሉ። አንደኛ የሚዲያ ሰዎችና የሚዲያ ተቋማት ናቸው። የሚዲያ ሰዎችና የሚዲያ ተቋማት ሁለም ሀገርን ማስቀደም አለባቸው። ሁለም ትውልድን ማስቀደም አለባቸው። ሁለም የመጪውን ዘመን ታሳቢ ማድረግ አለባቸው። አሁን ያለው ፓርቲ ያልፋል፣ መሪው ፓርቲም ሌሎችም የፖለቲካ ፓርቲዎች አልፋሉ። አሁን ያለው ትውልድ ያልፋል። አሁን ያለው መንግስታዊ ስርዓትም ይቀየራል በሂደት ነገር ግን ኢትዮጵያ ትቀጥላለች፣ ትውልድ ይቀጥላል። እኛ እኛ በሚዲያ ተቋማት የምንሰራ ሰዎች አገራችን፣ ልጆቻችን፣ የልጅ ልጆቻችን ምን አይነት ሀገር መቀበል አለባቸው ብለን ማሰብ አለብን። ስለዚህ በጥንቃቄ መስራት አለብን ማለት ነው። ፖለቲካም፣ ሚዲያም፣ ስራም ሁሉም ነገር የምኖረው ኢትዮጵያ ስትኖር ነው። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ሕዝብ ደህንነት፣ የኢትዮጵያን ሰላም ኮምፕሮማይዝ የሚያደርግ ነገር በሙሉ ፋይዳ የለውም ማለት ነው። ፖለቲካችን የኢትዮጵያ ሰላምን የሚጎዳ ነገር እንዳይኖር ፖለቲካችን የኢትዮጵያን የህዝቦች አብሮነትና ወንድማማችነት አንድነትን የሚጎዳ እንዳይኖር። ፖለቲካችን የኢትዮጵያን ህብረትና አንድነታችንን የሚጎዳ ነገር ሲኖር ቆም ብሎ ማሰብ አለበት። ኮምፕሮማይዝ ፖለቲካችን ማድረግ ያለበት ነገር ቢኖር ምንድን ነው? ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና፣ ለኢትዮጵያ ትልቅነት፣ ለኢትዮጵያ ሌላ ሀያልነት ነው። ከዛ በታች የግል ፍላጎት ይዞ እኔ ከሞትኩ ሰርዶ አይብቀል የሚል ፖለቲካ ለመጪው ትውልድ አይሆንም፣ ለኢትዮጵያ አይሆንም፣ ለትውልድ አይሆንም። እነዚህ ነገሮችን ማረም ይፈልጋል። ስለዚህ ሚዲያ ሰዎች ከዚህ አኳያ ጥንቃቄ ማድረግ አለባቸው። አሁን የታየው ምልክት በሶሻል ሚዲያ በከፍተኛ ሁኔታ ሲሰራ የነበረው ነገር አልሳካ ሲል በሜንስትሪም ሚዲያ ነው የተሞከረው። ስለዚህ ከዚህ ትልቅ ትምህርት መውሰድ ያስፈልጋል ማለት ነው። ሁለተኛ ፖለቲከኞችና የፖለቲካ ፓርቲዎች ናቸው። ፖለቲከኞችና የፖለቲካ ፓርቲዎችም የትኛውን የፖለቲካ አይነት ሀሳብና የትኛውን የፖለቲካ አይነት እምነት ይኑራቸው፣ የኢትዮጵያ ሰላም የኢትዮጵያውያን አንድነትና ሕብረት ወንድማማችነትን የሚጎዳ ነገር መፈጸም ፈጽሞ ትርፍ የለውም። ሁላችንን ነው የምንከስረው ማለት ነው። የኢትዮጵያ ምሁራን የኢትዮጵያ ምሁራን እንዲህ አይነት ፖለቲካ በሃያ አንደኛው ክፍለ ዘመን ኢትዮጵያን አይመጥናትም። ሌሎች ሀገሮች እንዲህ አይነት ቀውስ ከዘመናት በፊት የተሻገሩት አሰላሳዮች፣ ሀሳብ አመንጪዎች ከዚህ አይነት ቪሸስ ሰርክል ሀገራቸውን የሚያወጣ ምርጥ እሳቢዎችን በማምጣት ነው። እኛ ኢትዮጵያውያን በምክንያታዊነት በሰለጠነ መንገድ በሰጥቶ መቀበል የሀገርን ሉዓላዊነት፣ አንድነት፣ የህዝቦችን አንድነት፣ ሰላም አደጋ ውስጥ የሚጥሉ ነገሮችን በማረም ትውልዱን መገንባትና መቅረጽ ያስፈልጋል። ስለዚህ ምሁራንም ትልቅ ሚና ይኖራቸዋል። ወጣቶች እና አጠቃላይ ማህበረሰቡ ኢትዮጵያ ውስጥ የሆነ ያለው ነገር በጥንቃቄ ማየት በጣም ተገቢ ይሆናል ማለት ነው። አንዳንድ የጽንፍ ይዘው ነጠላ ትርክት እየገነቡ ያሉ የማህበራዊ ሚዲያዎች እና የማህበራዊ ሚዲያ አማራጮች ብንመለከት አሁን ያለውን መንግስት ወይም አሁን ያለውን መሪ ፓርቲ ስለማይቀበሉ የትኛውም አይነት እርምጃ ቢወሰድ ትክክል ነው ብሎ የሚሰብኩ አካላት አሉ። ይሄ በፍጹም ትክክል ያልሆነ የተሳሳተ ብቻ ሳይሆን እጅግ በጣም ጽንፈኛና ኋላ ቀር ሀገርን ሕዝብን ትውልድን ታሳቢ ያላረገ በጣም በጣም ማዮፒክ የሆነ በጣም አጭር የሆነ እይታን ማዕከል ያረገ የፖለቲካ አመለካከት ነው። ፖለቲካችን ፖለቲከኞች ላንግባባይ እንችላለን። በፖለቲካ ዙሪያ ላይ የተደራጀን ሰዎች አንዱ ሌላውን ላይደግፍም ይችላል። ነገር ግን ኢትዮጵያ ካለች በሰለጠነ መንገድ ካሄድን እንደ ሌሎቹ ሀገሮች እኛም ከገባንበት ይሄ ከፖለቲካ ቅርቃር እየወጣን የሰለጠነ ሀገር እየገነባን ለሁላችን የምትሆን ኢትዮጵያን የበለጸገች ኢትዮጵያን ለአፍሪካ የብልጽግና ተምሳሌት በአፍሪካ በሁሉም ነገሮች ቀዳሚ ልክ አድዋን እንደምንጠቅሰው አገር ማድረግ መገንባት እንችላለን ማለት ነው። ስለዚህ በዚህ ዙሪያ ላይ ምልከታችን ከፓርቲ በላይ በዚህ ዙሪያ ላይ ምልከታችን ከአንድ ትውልድ በላይ በዚህ ዙሪያ ላይ ምልከታችን ከጊዜያዊ ነገሮች በላይ መሆን ያስፈልጋል። በዚህ ዙሪያ ላይ አሁን ሰሞኑን በሆነው በኢቢኤስ በተላለፈው ድራማ ዙሪያ ላይ ብዙ አካላት አሉ። በሀገር ውስጥ ያሉ ጽንፈኛ ኃይሎች አሉበት። በውጭ ደግሞ የኢትዮጵያ መበልጸግ ማደግና ከፍ ማለት ስትራቴጂያዊ ጥቅማችንን ይነካል ብሎ የሚያምኑ ሺህ ዓመታትን ያስቆጠሩ ከቅርብ ጊዜም እየተፈጠሩ ያሉ የውጭ ጠላቶችም አሉበት። በጣም ብዙ አካላት ስላሉ